ሃይሚ ፍቅሬ ፍቅሪ አሎጣ ብሎኛልና እርዱኝ፣ ያለ ነው። ስለዚህ ኑ ቀብርኒ ድምንቴ ቤት ንቅበረው ካኒ ከቡታጅራ እንግዲህ የሃይሚ ጠበቃ ምንቴን ማለት ነው። በጥፊ በካልቾ ከሃይሚ ህይወት ውጣ መውጣት አለብህ እያለች እንግዲህ እሱም ገመር ሊታነቅ ምን ትዝ አለኝ መሰላችሁ ገመር ሊታነቅ ሲል የቡታጅራ ልጆች ማለት ነው አብርሽ ትዝ ይላችኋል ሩቷን እንዳፈቀረ ሰሞን ሊታነቅ እንደዛ ጦርነት ተፈጥሮ ትዝ አለኝ እሱ ማለት ነው ዛሬ ምን ትም የቡታጅራ አፈቃሪዎች በቃ መጀመሪያ መታነቅ ነው የሚቀድማቸው ማለት ነው ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ አለሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው እንግዲህ ሀይሚና ብሩኬን የሚረብሽ በመካከል እነሱም ለማጽዳት ይሞክራሉ እኛም የተቻለንን የራሳችንን ሀሳብ፣ አስተያየት እየሰጠን ከህይወታቸው ከሀይሚም ሆኑ ከብሩክ ብሩክ ጋር። በእርግጥ እስካሁን ድረስ አፈቀርኩ ብሎ ቪዲዮ የሚሰራ ሰው አላየንም። ውስጥ ለውስጥ አይመለከተንም። በሀይሚ ዙሪያ ግን ብዙ ሰው አፈቀርናት እያሉ ቪዲዮ ይሰራሉ። ያም የሚሰሩበት ፓርት ያው ሀይሚን አፈቀርን ሲሏቸው በጣም የወድዷት እየመሰላቸው አጨብጨቢ ይበዛል በብዛት ማለት ነው ለምን እንደሆነ አላቅም ሀይሜን አፈቀርን ብሎ ሲመጡ ብዙ ሰው አጨብጨቢ ይኖራል ያው በብሩክ በኩል ደግሞ ልክ እንደ እሱ ሲሬስ በቃ አይደል ሲሬስ ነው ሲሬስ ናቸው አድናቂዎቹ የብሩክ ባይዘወ ማለት ነው የሀይሜ አድናቂዎች ደግሞ ያው ቅር እንዳይላቸው እንደዚህ ሀይሜን ብሎ ለመጣ ሰው ማለት ነው ይሞታሉ ግን ሀያሚንሀይሚን ብሎ የመጣ ሰውም እሷን እንደሚያጠፋት ማወቅ አለባችሁ። ይሄን ነው የምነግራችሁ። የምፈልገው ነገር ለምን ወደዳችኋት እያልኩ አይደለም። ሁሉም ሀይሚን ሀይሚን ያለው ሁሉ ጥሩ አይደለም። ገባችሁ? ይሄንን ማሰብ አለባችሁ። አንዳንድ ሰዎች ማለት ነው። በመጀመሪያ ውሳኔ ከመወሰናችሁ በፊት አሁን ምንቴን ላይቭ ላይ ሲገባ ብዙ ነገር ነበር የምትገፋፉት። ስገፋፉት ያው እያለ እያለ እሱ ሞራል ተሰማው። በእርግጥ እየሰራ ነው፣ እያበረታታችሁት ነው። በጣም ጥሩ ነው፣ ግን ደግሞ ሞራል አሰጣጣችሁ ጥሩ አልነበረም ማለት ነው። አሁን ላይ ይኸው በግመር ሊታንቅላችሁ ነው። ስለዚህ ዛሬ ቀብር ተጣልታችኋል፣ ቀብር መሄድ አለባችሁ፣ ቀብር ሂዱ እ ቀብር መሄድ አለባችሁ። ምክንያቱም የሀይሚ ፍቅር ከልቤ አልወጣ ብሎኛል ብሏል። እንዴት ነው ማስወጣት የምንችለው? እንዴት አድርገን አውጥተን ጉድጓድ ውስጥ ጭምር እናድርግለት። እቺ ልጅ እየለፋች ነው እንግዲህ እየለፋሽ ነው። ሀይሜንታ ነው ስሟ ሀይሚታ ነው ምናምን እንደዛ በደንብ ስሟና ብጉዝም ሀይሚታ ነው መሰለኝ፣ ብቻ እንደዛ ይመስለኛል። እና እንደውም የክላስ ጓደኛዋ ባልሆነች እያልኩኝ ነው እኔ እና እሷ እየለፋሽ ነው፣ በጥፊ በካልቾ እያለች የሀይሚ የምትባል ጓደኛችንን ተዋት፣ በቃ ውጣ ከህይወቷ እሷ አንድና አንድ የብሩክ ናት ብላ እንግዲህ ደጋግማ እየተናገረች ትገኛለች። እኛም ደግሞ የተሻለን መጠን ማገዝ አለብን። በቃ ሌላ ሴት ይዞ ይምጣ ፍቅረኛ ይናት ብሎ ቸከሶ ይስራ። አቅም ያለው ሰው እንደ ብሩኬ ወደ ገደለው ማስገባት እኮ ነው። ሴት ልጅ ጋር ተጠግታችሁ ልክ እንደ ብሩክ ሰርታችሁ ካፕል አደለንም ብላችሁ በቃ ለማንኛውም የፍቅር ጓደኛ ለመያዝ የብሩክን ቪዲዮ ማየት ነው። የብሩክና ሀይሚን ቪዲዮ ማየት እኮ ነው። ምንም አጭር አማርኛ አዳዲስ ዩቲበር ጀማሪዎች ማለት ነው። ልክ እንደ ሀይሚ ፋስት፣ ልክ እንደ ብሩኬ በቃ ፋስት ጀነራል የሆኑ ዩቲበሮች አለም አቀፍ ለመሆን ከፈለጋችሁ በቃ አላደለ ኮንታክታችሁን አይታችሁ ደቁ አወዳደቃችሁን። በእርግጥ ፈጣሪ ሲፈቅድ ነው ይሄ ሁሉም የሆነው፣ ፈጣሪ ካልፈቀደ አይሆንም። እነሱ ብዙ በብዙ ስቃይ አልፈው፣ ብሩኬም ተረግጦ ተሰድቦ በጣም ብዙ ነገር ተብሎ ነው። ሀይሜም እንደምታይዋት ከአቅሟ በላይ ተሰድባ ተገጣ ብዙ ነገር አሳልፋ ነው ደረጃ የደረሰችው። ያው ጀግንነቷን ባሏም ይመሰክርላታል፣ ተመልካቾቿን ይመሰክርላታል። ይሄ ታወቀ ነው የሚታወቅ ነገር ነው። ብሩክም እንደዛው እንደ ወንድ ልጅ ማሳለፍ ያለበትን ነገር አሳልፏል። ክፉውንም ደጉንም ማለት ነው። ይሄ ነው ይሄ ነው የማይባል ነገር ግን ያ ሁሉ ተጠራቅሞ ዛሬ ላይ ጥሩ ነገር፣ ጥሩ ፍቅር ለነሱ ስታዩ ብዙዎቻችሁ ትናደዳላችሁ። አትናደዱ፣ ምንም አይደለም። ሶ ምንቴም የራስ የሆነን ሰው ወንድ ልጅ ነህ መቼስ። እኛ ስንፈጠር የራሳችን የሆነ አንድ ሰው አለ አናቀውም እግዚአብሔር ካለ በፍቃዱ ያገናኘናል፣ ካላለ ደግሞ እኛ ያልሆነ ህይወት ውስጥ ገብተን እንቆይና ያ ህይወት የኛ ካልሆነ መውጣታችን የማይቀር ነው። ያ ሁሉ ነገር ከሚፈጠር በትዕግስት ሁንኛህን ሰው አይተህ ወደ ሚዲያ ይዘህ መተህ፣ በቃ እኔ ከሃይሚ ህይወት ወጥቻለሁ የራሴን የትዳር አጋር አግኝቻለሁ ብለህ እንደ ማንኛውም አንድ ሴት ይዘህ ና። ቡታጅራዎች እኮ ማለት ነው። እድሜ ለሩታ እንዲህ። ሩታ እኮ የፍቅር መምህር ናት። ሩታና አብረሽ አረ አይደለም ሩታና ብሩክ ሩታና ብሩክ የፍቅር መምህሮች ናቸው። እቺ እንዴት እንዴት ሩታ አብርሽን ሽብርቅ አድርጋ ያዘችው ሽብርቅ። ይሄ እውነት ነው መካድ የለበትም። ቤተሰብ ለእውነት ነው መቆም ያለብን። ብሩክም ሀይሚን እጇን ጎትቶ በምንም ወደኋላ እንዳትይ የኔ ጀግና የኔ ጎበዝ እያለ ከምንም በላይ ሴት ልጅ ሞራል ተፈልጋለች ታውቃላችሁ? ከአብርሃም ጋር ስትሰራ ሃይሚ ትዝ የሚላችሁ ከሆነ ለመውደቅ ለመውደቅ ምናምን አይደለም። ይሄ እውነቴን ነው ምነግራችሁ፣ የምሬን ነው ምነግራችሁ። ከዙ ጋር ስትሰራ የሆነ ጊዜ ለሙቤ ጫማ ገዝታ ትዝ የሚላችሁ ከሆነ፣ ለወንድሞችሽ ጥሩ ጫማ ገዝተሽ ለሙቤ ግን ይሄን እንገዛሽለት ለምን ነቀዝነሽ ብለው ሰድበዋት ስንት ቀን ስታለቅስ እንደነበረ እግዚአብሔር ምስክሬ ነው። የዛን ጊዜ እንዲት እንዳሳዘነችኝ አጠይቁኝ። ተመልካች ነው እንዴ እንደዚህ ያላት ማለት ነው። እንዴት እንዲህ ይሉኛል ብላ በጣም ተቆጭታ ነበር። አብርሃም ራሱ እንዴት እንዴት ትሏታላችሁ ገና ታዳጊ ናት ብሎ ጫማውንም መልሶ ብሩንም እንካ ብሎት ሙቤ እኔ ወንድምነታችሁና እህትነታችሁን የሚበልጥብኝ የዛን ሰዓት እነሱ ቤት ነበር ያለው ሙቤ ማለት ነው እና እህትነታችሁ ወንድምነታችሁን የሚበልጥብኝ እኮ ይሄ ገንዘብ እኮ ጫማው እኮ አላቂ ነው። እናንተ ግን ምንጊዜም ቢሆን ለእኔ ወንድሞቼ ናቸው፣ እሷም እህቴ ናት ብሎ ለተመልካች መልስ ሰጥቷል። እና ከአብርሃም ጋር አንድ አመት ስሰራ ምንም አይነት ነገር አዲስ ነገር አላየንም። ምንም በዛን ሰዓት ምንም አፍቃሪም ምንም የሚባል ነገር የለም፣ ሲጀመር ማለት ነው ሰ አሁን ተቀይራለች፣ ሀይሚም ተቀይራለች። ያለው ልጅ መግቢያ ላይ ያስቀምጥላችኋለሁ። ሰው ሲቀየር ታዲያ ሲቀየር ነው እንዲ የፍቅር ጥያቄ የሚጠየቀው። ፍቅር እኮ ጥቅም አይፈልግም። ፍቅር ፍቅር መስጠትን እንጂ መቀበልን አያውቅም። ሶ እኔ ብሩክን በጣም የማደንቅለት ነገር ማለት ነው በቃ ሀይሚን በጣም እጇን ጎትቶ በቃ ጣራ ላይ እንድትሆን አድርጓል። ይሄ ምንም የማይካድ ነው። በቃ ምን ጊዜ ማረሳው ነገር ቢኖር ይሄ ነው። በቃ ምክንያቱም ሀይሚ አቅሙ አላት፣ የመስራቱ ብቃት አላት። ምን አላት ግን ግን፣ ምን መሰላችሁ? እኔ ይሄንን ስላችሁ አይደብራችሁ። የመሬ ነው ምላች በቃ በዛን ሰዓት አሁን ድዚ በቃ እዚህ ደረጃ እንድደርስ ለእንድደርስ ይሆናት አንደኛ እግዚአብሔር ነው፣ ሁለተኛ ብሩኬ ነው። ብሩኬም ቢሆን እንደዚህ አሁን እንደዚህ በቃ አሁን በምታዩበት እንዲህ እስከ ክብሩ ላይ ቆይ ይችላል። ወንድ ልጅ ነው ብዙ የሚያሳስት ሰው ሊኖር ይችላል። አዲስ አበባ ስትገቡ በጣም ብዙ፣ በእርግጥ እነሱ ከጀማቸው ጋር ነው የሚገጥሙት። ነገር ግን በጣም ብሩክ የዋህ ነው ያልሆነች ሰው ትገጥመው እና ከዚህ በፊት ነግሯቸዋል ህይወት ታሪኩን። በጣም ብዙ ውጣ ውረዶችን አሳልፎ ነው እዚህ ደረጃ የደረሰው እና በቃ ሀይሚ እኔ አንቺን ስለሰጠኝ ፈጣሪ ይመስገን ብለዋል። እሱም ደግሞ ፈጣሪ ስለሚወደኝ ነው አንተን የሰጠኝ ብላለች ሀይሚ። ተመሰጋግ ነው ሁለቱም፣ እኩል ደረጃ ነው ያሉት። እግዚአብሔር ይመስገን። ማንኛውንም ከፍ ማንኛውንም ዝቅ የምናደረግበት ጉዳይ ምንም ነገር የለም። የሁለቱም አቅማቸውን እያሳዩን ነው። እስከ መጨረሻ ድረስ ፈጣሪ ያሳምራቸው ነው የምለው ማለት ነው። እና ሌሎቻቸውን ቡታጅራ ላይ እንግዲህ አንድ ሰው ላይ ሙጭጭ ብላችሁ ሁልጊዜ የሆነ እንትን ከማለት በቃ የራሳችሁን ጉንኛችሁን ሰው ይዛችሁ ብትመጡ ተመልካችም ባያችሁ ሰዓት የሆነ የሚናደድባችሁ የሆነ ነገር ለራሳችሁ አይዲያ ፈጥራችሁ በሰሩ የሆነ ትንሽ መንቀሳቀሻ ከሰራችሁ ከዛ በኋላ ከባስ በቃ ተፋቷት። ልጅቷን አስሬ ሀይሚ ሀይሚ ሀይሚ በጣም ይደብራል፣ ያስጠላል። በቃ እሷ የራሷ ህይወት ይዛለች። ሽማግሌ እየያዛችሁ እየመጣችሁ እንደዚህ ማለት ለውሸት በሽማግሌ እንደዚህ በል እንዲበል ማለቱ አስፈላጊ ነው ብዬ እኔ አላስብም። እንደ አገርኛ እንደ ባህሌ ማለት ነው ሽማግሌ እውነት ቦታ ላይ ነው መቀመጥ ያለበት፣ ውሸት ቦታ ላይ አይደለም። እና እናንተ ያው ስራ ብላችሁ ይዛችሁታል። ምንም ማለት ያው ለም ዋሹ እንደለመዳችሁት እንጂ ሽማግሌዎችን እዚህ ቦታ ባታስገቡ በጣም ደስ ይለናል። ምክንያቱም ሃይሚ የራሷ ህይወት ይዛለች፣ ማንም ያወቀው ነው። አባባም ጥሩ መልስ ነው የሰጡት፣ ጥሩ ነገር ነው ያደረጉት። መግቢያ ላይ አስቀምጨላችኋለሁ። ወጣቶቹ ግን የራሳችሁን የሆነ ፍቅረኛ ይዛችሁ በምንም ብላችሁ በምን ልክ እንደ ሃይሚ ተፍጨርጭራችሁ፣ እንደ ብሩኬ ተፍጨርጭራችሁ የሰውን ልብ ቀጥ ለማድረግ ሞክሩ። መጣር ነው ያለባቸው፣ ብዬ ነው እኔ መልክቴን ማስተላልፈው። ውድና የተከበራችሁ የጨረቃ ፋሚሊ አባባሌን ከወደዳችሁት፣ ንግግሬን፣ ሀሳቤን ከወደዳችሁት ለምንቴና ለመሳሰሉት ለሀይሚ አፍቃሪዎች ሸር እያደረጋችሁ አድርሱልን። እናመሰግናለን። ወዳችኋለሁ። ባይ